ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የጨላ ተከታታዮች እንዴት ናችሁ? እኔ ደህና ናቸው ያለሁኝ እግዚአብሔር ይመስገን፣ እኔ ደህና ነኝ። እንዴት ናችሁ እናንተ? ሁሉ ሰላም። እኔ ጋ ክብሩ ይስፋ፣ መድኃኔዓለም ያለ ሁሉ ሰላም ነው። ከቤተሰቦቼ ዛሬ መጥቻለሁ ማለት ነው። አንድ ነገር ሼል አረጋችሁ ነው የመጣሁት። ምንድን ነው እሱ? የሕፃናት የአሳ ዘይት ስንገዛ ቀድመን ማወቅ ያለብን ነገር አለ። እኔ ሳላቅ የሆንኩትን ልነግራችሁ ነው ማለት ነው። ልጅ ስድስት ወር ከሞላው በኋላ ከምግብ ጋር የአሳ ዘይት ጀምሩለት ይባላል እና እኔ ያንን እንትን ብዬ የአሳ ዘይት ለመጀመር ለልጄ ወደ ፋርማሲ ሄጃለሁ ማለት ነው። ፋርማሲ ልጄ የአሳ ዘይት ስጡኝ ስላቸው የሰጡኝ ይሄ ነው ማለት ነው። የአሳዋ ስዕል አለባት የህፃን ልጅ ይላል። እንደገና የቫይታሚኖቹ እንትን እዚህ ጋር አለ። ግን ሁለተኛው ነው ብላ ነው የሰጠችኝ አንደኛው አይደለም ሁለተኛው ነው። አንደኛውን ስጪኝ ስላት አንደኛውን አይጠጣልሽም አሳ ዘይት ብቻውን ስለሆነ ሆኖ አለችኝ። ይሄ የኦሬንጅ የብርቱካን ጣዕም ነው ያለው ብላኝ፣ እሺ ብዬ የብርቱካን ጣዕም ያለውን ወደ ቤት ይዤ መጥቻለሁ ማለት ነው። ወደ ቤት ይዤ መጥቼ የብርቱካን ጣዕም ያለውን ስሞክረው መጀመሪያ 15 ሚሊ ነው ስጪ አለችኝ። ለስድስት ወር ልጅ 15 ሚሊ ተሳስጣለች። እሷ ማለት ነው እኔ በሰዓቱ ትክክል መስላኝ እሺ ብያት መጣሁኝ። በቤት ከቤት መጥቼ ሳነበው ስድስት ወር ሰባት ነጥብ አምስት ሚሊ ነው የሚሰጠው ማለት ነው። አስራ አምስት ሚሊ የሚሰጠው ለአስራ ሁለት አመት ከስድስት አመት እስከ አስራ ሁለት ዓመት ላሉ ልጆች ነው የሚሰጠው ማለት ነው። ስለዛን ይሄንንም እሺ ብዬ በማንበቤ አስራ አምስት ሚሊ ከመስጠት ድኛለው ማለት ነው። ውድ ቤተሰቦቼ ልብ በሉ እንትን ከሚነግሯችሁ በላይ እናንተ ቼክ እና ውድ ቤተሰቦች ቼክ ማድረግ አለባችሁ። ስንት ሚሊ ለስንት ወር ለስንት አመት መሰጠት እንዳለበት እነሱ ከሚነግሯችሁ በላይ አንብቡ። ማንበቤ ጠቅሞኝ ይጠቅሙኝ፣ 15 ሚሊ ከመስጠት ተቆጥቤ 7.5 ነው የሚሰጠው። ሆኖም ግን ይሄንን ልጄ አልተጠቀመውም፣ እምቢ አለኝ በፍጹም ማለት ነው። ምግብ በልቶ ከምግብ በኋላ ነው ስጪ አለችኝ። እሺ ብዬ ምግብ ባብልቼ ከምግብ በኋላ ስሰጠው እንዳለ ነው ያስወጣው። ማለት ነው እንዳለ የበላውን ምግብ እንኳን ሊወጣው የበላውን ምግብ ነው ያስወጣው። አንደኛ የብርቱካን ጣዕም ነው ያለው አለችኝ እንጂ፣ እንዳለ ስኳር ነው ውስጡ ማለት ነው። ጣዕሙ በጣም ስኳር ኦቨር። በቃ እኔ ራሱ ስቀምሰው ራስ ይመታል ማለት ነው። በቀጣይ ይሸታል፣ ሽታው በጣም እንትን ይላል ማለት ነው። ራስ ይመታል፣ ያማል እኔን እራሱ እንኳን አይደለም ህፃን ልጅ ትልቅ ሰው ራሱ መቋቋም አይችልም። ሽሮፕ ሽሮፕ ነው የሚለው እንኳን የብርቱካን ጣም ሊኖረው ይቅርናና ምንድነ እሱ እንትን አላገኘውበትም። የዘይ የአሳው ዘይት የለውም ጭራሽ ሽሮፕ ነው ብቻ። ከተሳሳትኩ አርሙኝ፣ ይሄን ቪዲዮ የምታዩ አርሙኝ። እውነት ለመናገር እኔ አርጌ ሰላም አላክ ገዝቼ ለቤቴ መጥቼ ቼክስ ሳረገው እኔ የአሳ ዘይት ነው ስጭኝ አልኳት እንጂ አንደኛ ሽሩብ ነው። የሽሩብ ሽታ የሽሩብ አይነት ነገር ነው ያሳዘይት ያሳዘይቱን መሆን ያለበት አይደል እንዴ? እንደገና ጓደኛ መጥታ ሳሳያት ከኔ ፊት ተጠቅማለች። እኔ እንደዚህ አይነት አይደለም አለችኝ ማለት ነው። እና እንዴት እንደሆነ ባላቅም ተሸውጃለሁ። እኔ ከለማወቅ የተነሳ ተሸውጃለሁ ብዬ ነው የማስበው። አንድ ሺህ ብር ነው የገዛሁት ራሱ ማለት ነውና ውድ ቤተሰቦቼ እናንተም እንዳትሸወዱ ጥንቃቄ አድርጋችሁ ግዙ ምክንያቱም ልጆች በአሁን ሰዓት ስኳር ያለውን ነገር ይቅርታ ቤተሰብ ስልክ እየገባብኝ ነው እና አንደኛ ስትነግረኝ ተሳስታለች ሁለተኛም ደግሞ የተሻለውን ስጭኝ ስላት የተሻለውን አይጠጣልሽም ዘይት ብቻ ነው የብርቱካን ጣዕም ያለው ይሄ ይሻልሻል ብላ ሰታኝ ነገር ግን ይሄንን ይዤ መጥቼ በጣም ስኳር ነው ስኳር ነው ስኳር አይገልጸውም ቤተሰቦች። እና ይሄ ነው እና እኔ ሞከርኩት፣ ሞከርኩት ልጁ ሊጠጣልኝ አልቻለም። ሲቀጥልም በጣም ስኳር አይፈልግም። እንኳን አይደለም ይሄ በጣም ስኳር ብቻ የሆነ ነገር ይቅርና ጣዕም ያለው ማለት ሙዝ ላይ ያለን ስኳር እንኳን ህጻናቶች ሻይሉም በአሁን ሰዓት ከአንድ ዓመት በኋላ ካልሆነ ማለት ነው ወይ ከአንድ ዓመት በኋላ መጠቀም ነው ያለብን ብዬ አስባለሁ። እንደዚህ አይነት ነገሮች መጠቀም ግን ስኳሩ በጣም ኦቨር ነው። እኔ ራሱ ሽታው ራሱ የሆነ ሽሮፕ ሽሮፕ መድኃኒት መድኃኒት ነው የሚለው እና የዘይት ነገር ደግሞ ጭራሽ አላየውበትም ውድ ቤተሰቦቼ። እኔ ካለኝና እና ከገጠመኝ ስህተት ተማሩ ብዬ ነው ይጠቅማቸዋል ብዬ ሼር ላይ አደርጋችሁ የፈለግኩት። እዚህ ችጋ አለችባት። እንደገና የብርቱካን ጣዕም ይላል ሁሉ ነገር ይመስላል፣ ግን እንዴት እንደሆነ ባላቅም የምታውቁ ከታች ኮመንት ላይ አስቀምጡልኝ። ግን ልጄ እየጠጣልኝ አይደለም፣ ዝም ብሎ እየተደፋ እየፈሰሰ ዝም ብሎ ቤት ውስጥ ነው አሁን ያለው። እና ሌላ አልጠቀምለት አልጠቀምም እያልኩኝ ሀሳብ ይዞኛል። በነገራችን ላይ የምግብ ዘይት ይችን ግዙላቸው። ስለዚህ የምግብ ዘይት ገዝቼለት ምግብ ዘይት ነው የምሰራው፣ ኦሊቫ ኦይል በነገራችን ላይ እቺ ዓለም ሀገር ታውቋታላችሁ ሁላችሁም። እዚህ ግን ዋጋዋ አይቀመስም ውድ ነው በጣም ማለት ነው። እና ውድ ቤተሰቦች ጥንቃቄ አድርጉ። ለልጆች ስቀም ስሰጡ ቅመሱ። ቢያንስ እኔ መቅመሴ ነው ልጄ እምቢ ማለቱ የገባኝ እላችኋለሁ፣ ውድ ቤተሰቦቼ እና እኔ ምግብ ላይ ጣል እያረኩ እንደሆነ ሰጠዋለሁ ዘይቱን ብዬ ነው። እና ቤተሰብ ቢያንስ ቅመሱላቸው ለልጆቻችሁ ስትሰጧቸው፣ ማንኛውም ነገር ከውጭ ገዝታችሁ ስታመጡ እናንተ የሰራችሁት ካልሆነ በቃ ቀምሱ። ጥሩ እኔ ስለቀመስኩት ነው ለልጄ እምቢ ሲል የተረዳሁትኝ። እና ያ የአሳ ዘይት ለልጅ ይመከራል፣ ግን እዚህ ጋር የዘይትን ነገር ምንም አላገኘሁበትም። ሹሩብ ነው። ጣፋጭነቱ በጣም ሃይ ነው እንዴት እንደሆነ ባላቅም ግን ቫይታሚን ኤ ቫይታሚን ዲ ቫይታሚን ዲ የሚል ስም ዝርዝሮች እንዳሉ አሉ። ግን በቃ ከባድ ነው ለልጅ ጣፋጭነቱ እና ልጅም እምቢ ብሎታል። ሞከርኩት፣ ሞከርኩት እምቢ አለው። መጀመሪያ በስማ ወደ ላይ ነው ያለው ማለት ነው። የመጀመሪያ ጊዜማ በጣም ነው ወደ ላይ ያለውና እንዴ ልጄን ልገለው ነው እንዴ ብዬ ፈራሁ ማለት ነው ነው። ውድ ቤተሰቦች እና እኔ ያየሁት ይሄን ይመስላል። እናንተ ደግሞ የተሻለ እንደዚህ ብለሽ ሲጌጅ ብላችሁ ሼር የምታደረጉኝ ነገር ካለ ኮመንት ላይ አስቀምጡልኝ። ውድ ቤተሰቦቼ እኔ ጋ ያለው ይሄ ነው። ያው ቴክኖሎጂን ብንከተል ብለን ያው እንግዲህ ይህንን በእርግጥ አግኝተን አላደግንም፣ ግን በቃ የተሻለ ነገር ለተሻለ ትውልድ በሚለው ነው። በእርግጥ እግዚአብሔር እንትን ያለው የሰጠው ከሁሉም በላይ ነው፣ ግን በቃ ያስፈልጋቸዋል ብለን ስለምናስብ ነው እና ውድ ቤተሰቦቼ ይህን ቪዲዮ ከወደዳችሁት ላይ ኮሜንት የሼር ማድረግ እንዳትረሱ፣ አዳዲሱ ወይ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ባይ ባይ። ስለነበረን ቆይታ ከልብ ከልብ አመሰግናለሁ። ሌላ ሀሳብ አስቶ ካላችሁ አስቀምጡ። ተሳስቼ ከሆነ ደግሞ አርሙኝ። እንደዚህ የገጠማችሁ ካላችሁ ደግሞ እናንተም ያው ሼር አድርጉልኝ፣ ሀሳባችሁ ማለት ነው እኔ ተሳስቼውን ተሸውጄ አልገባኝም። ግን እስኪ ሌላ እገዛለታለሁ ብዬ አስባለሁ። እንደዚህ ስኳር ከሆነ ግን አልጠቀምለትም ማለት ነው። ምክንያቱም ልጆች ስኳር ነገር አይፈልጉም።